ውድ ቤተሰቦቻችን አሪፍ አሪፍ እና ምርጥ ምርጥ የፊልም ትረካዎችን ማግኘት የሚፈልጉ ከሆነ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ደግሞ ላይክ በማድረግ ያበረታል። ታሪካችን የሚጀምረው አንድ የዘራፊዎች ቡድን አንድ ሚሊዮን ዶላር ዘርፎ ከሆነ ቦታ ሲጠፋ እያስመለከተን ሲሆን የዚህ ዘራፊ ቡድን አባላት ስራቸውን ያልጨረሱ ሲሆን ገና ባንኩን ሰርቀው ከመውጣታቸው ቀጥሎ የሚሰርቁት ቦታ ምን እንደሆነ እዛው መኪና ውስጥ ሆነው መነጋገር ይጀምራሉ። በዚህን ጊዜ የቡድኑ አለቃ የሚመስለው ሜላንደር ፓርከር የተባለውን የፊልሙን ዋና ተዋናኝ በሚቀጥለው ዝርፊያ ላይ እንዲቀላቀላቸው ይጠይቀዋል። ፓርከር ግን ቡድኑ የሚሰሩትን የማያውቁ አቅም የሌላቸውና በጣም ጨካኝ በመሆናቸው የተነሳ ከዚህ በኋላ አብሯቸው የመስራት ፍላጎት እንደሌለ ይነግራቸዋል። ይህንን የሰማው ሜዳንደር ሲጀመርም ፓርከርን እንደማይወደውና የድርሻውን ብር እንደማይሰጠው በውስጡ እየተናገረ በአይኑ መኪናው ስላሉት አባላት ምልክት ሲሰጥ ፓርከር ያንን አስተውሎ አጠገቡ ሆኖ ሊገለው ሽጉጥ እያቀባበል ያለውን ሰው በኃይል ይመተዋል። በዚህ ፍትጊያም ምክንያት በተነሳው ጸብ የተተኮሰው ጥይት መኪናውን እየነዳ የነበረውን ሰው መቶት በዚህም ምክንያት መኪናው ከመንገድ ጥሶ ወጥቶ የነበረ ቢሆንም ሚላንደር ግን እንደምንም ብሎ መልሶት ፓርከርን ደረቱ ላይ ይመተዋል። በዚህ ጊዜም ፓርከር ካላመለጠ መሞቱ እንደማይቀር ገብቶት የመኪናውን መስታወት ሰብሮ ዘሎ ይወጣል። በዚህም ምክንያት በጣም ተዳክሞ ጉልበት አንሶት እያለ እነ ሚላንደር ፓርከርን በእንደዚ አይነት መልኩ ጥለው ከሄዱ ሊበቀላቸው እንደሚችል ገምተው መኪናውንም አቁመው ሚላንደር ኦገስት የተባለውን የቡድኑን አባል ወጥቶ ፓርከር እንዲጨርሰው ይነግረዋል። ይህንን ጊዜ ሞገስ እየፈራም ቢሆን ወደ ፓርከር ሄዶ ድጋሚ ደረቱ ላይ ተኩሶበት እንዳይተርፍም በሚል አቅራቢያ ወዳለው ወንዝ ዳር ጥሎት ይመለሳል። ታሪካችንም ይህ ሁኔታ የተፈጠረው እንዴት እንደሆነ ሊያስረዳን ወደ ኋላ ይመልሰናል። ፓርከርና የሚላንደር ቡድን ከዚህ በፊት የማይተዋወቁ ሲሆን ያስተዋወቃቸውም የፍቅረኛው ክሌር አባት የሆነው ሀርሊ ነበር። ሀርሊ የተዋጣለት ዘራፊና ብዙ ዝርፊያዎችን ከትልልቅ ድርጅቶች ማድረግ የቻለ ሰው ሲሆን በእነዚህ ዝርፊያዎች ወቅት የፓርከርን ድርሻ አቅርሮ ስለማይመለከተው ለስራው አሪፍ አቋም ያለው ሰው መሆኑን ስለተገነዘበ ለዛም ብሎ ከሚላንደር ቡድን ጋር ያስተዋውቀዋል። ፓርከር በዚህ ስራው ከድሆች ሳይሆን ከሀብታሞች መዝረፍ የሚፈልግና አሁን ከነ ሚላንደር ጋር ሊዘርፉት ባሰቡት አንድ የሀብታሞች ዕቃ መግዣ ቦታ በዋና አስተባባሪነት ቡድኑን የሚመራ አለቃ ሆኖ ይመረጣል። የሚዘርፉበት ቀንም ደርሶ እነ ሚላንደር የአሻንጉሊት ልብስ ለብሰው ቦታው በሰዎች የተጨናነቀ ስለሆነም ትኩረት ላለመሳብ ብለው ሸራ የሚመስል ነገር አንጥፈው የገንዘቡ ካዝና ካለበት ክፍል ታች ያለውን ቦታ መክፈት ይጀምራሉ። ይህንን ማድረጋቸውን ለማሳወቅም አረንጓዴ ፊኛ ወደ ሰማይ ለቀው እኛም እዛው ፓርከርን እያየ ነው። እሱም ልክ እንደ ቄስ ለብሶ ዊግም አድርጎ ሁሉንም በትህትና እያናገረ በመንገድ ላይ ላገኛቸው ልጆችም አሻንጉሊቶችን እየሰጠ ያልፋል። በመንገዱም ላይ እነ ሜርላንድ የለቀቁትን ፊኛ አይቶ ወደ ቀጣዩ እቅድ እየሄደ እዛውም ኦገስትን አግኝቶት በተልእኳቸው ላይ ትኩረት እንዲያደርግ ነግሮት ይሄዳል። የኦገስት ሥራ በቦታ ያለውን የፈረሶች ጭድ በማቃጠል የፖሊስን ትኩረት ከፋፍሎ ዝርፊያው ያለምንም ችግር እንዲካሄድ ማድረግ ሲሆን እሱም ስራውን ሊሰራ ፈረሶች ወዳሉበት ሊገባ ሲል አንድ ፖሊስ አስቁሞት መግባት እንደማይችል ይነግረዋል። በሌላ በኩል እነ ሚላንደር ከታች ወደ ላይ በውሃ ቧንቧ ስር እየተሽለኮለኩ ገብተው ብሮ የሚቆጠርበትና እና የሚቀመጥ ክፍል ውስጥ ይደርሳሉ። ወደ ውስጥ ከመግባታቸው ከሴኮንዶች በፊትም ፓርከር ብሮ ወደሚቆጠርበት ክፍል መጥቶ ውስጥ ያለውን ፖሊስ አቅጣጫ እየጠየቀው እያለ ሜላንደርና ቡድኑ ክፍሉን በአንድ እግሩ ያቆሙታል። በዚህ ጊዜም ፓርከር ወደ ውስጥ እየገባ እነ ሚላንደርን በፓርከር በተነገራቸው መሰረት ማንንም ላለመግደል ተስማምተው ውስጥ ያሉት ሰራተኞች ዝም እንዲሉ ብቻ ይነግሯቸዋል። በዚህ ጊዜም አንድ ፖሊስ በድንጋጤ አስሙ ተነስቶበት መተንፈስ ሲያቅተው ፓርከር ማንንም እንደማይገድሉና ሁሉም ሰው በሰላም ወደ ቤቱ እንደሚመለስ ነግሮ ያረጋገዋል። ይህንን ሁሉ ነገር ሲመለከት የነበረው ሚላንደርም በፓርከር ችሎታ እየተገረመ ብር ያለበትን ሳጥን መክፈት ይጀምራል። በዚህ አጋጣሚ በድንገት ከውጪ ከፍተኛ ፍንዳታ ይሰማል። እነ ፓርከርም ኦገስት አድርጎ የተባለውን ትቶ ሌላ መንገድ እንደመረጠ ገብቷቸው ሶስቱም ብሩን ሲዘርፉ የነበሩት ሰዎች ተበታትነው ወደ መጡበት ይመለሳሉ። ከፍተኛ ፍንዳታ የተነሳበት ምክንያትም ኦገስት የተባለውን እቅድ ማሳካት ባለመቻሉ ርችቶችን አያይዞ እቅዱን ለማስፈጸም ቢጥርም እሳቱ ግን ጋዜ የነበረበት ቦታ ላይ ደርሶ ይፈነዳል። በቦታው የነበሩትም ሰዎች አንዱ በአንዱ ላይ እየተረማመደ ከቦታው ለማምለጥ ከፍተኛ ጥረት ያደርጋሉ። እንደ ፖሊስ የለበሰው ሌላ የቡድኑ አባልም የእሳት አደጋ ሰራተኞች ወደ ቦታው ሲመጡ መንቀሳቀስ እንዳለበት ገብቶት እነ ሜንላንደር እየጠበቁት ወዳለው ቦታ ሄዶ ብሩን ይዘው ለመገናኘት ወደ ተቀጣጠሩበት ቦታ ይሄዳሉ። በሌላ በኩል ፓርከር የለበሰውን ነገር በሙላው ላልቆ ወደ ውጭም ሲወጣ ኦገስት የሰራውን ስራ አይቶ በንዴት ቦታውን ለቆ ይሄዳል። ለመገናኘት የተስማሙበት ቦታም ሲደርስ በንዴት ኦገስትም መጥቶ አስጠንቅቆትም የዘረፉትን ብርም ወደ ሌላ መኪና አስገብተው ጉዞ ይጀምራሉ። ትዕይንታችንም ፊልሙ ሲጀምሮ ወደነበረበት ቦታ መልሶን ፓርከር ከዛ ክስተት በኋላ በሜላንደር ቡድን እንደተከዳና ወንዝ ዳር ጥለውት እንደሄዱ ያሳየናል። እስታር ምንጊዜም እስታር ነውና ፓርከርም እዛው በወደቀበት እንዳለ አንድ ልጅና አባት አግኝተው ወደ ሆስፒታል ይወስዱታል። ከነበረበት ሰመንም ሲነቃ ፓርከር ራሱን ሆስፒታል ውስጥ ያገኘዋል። ቴሌቪዥን በሚመለከትበት ሰዓትም ትናንት የዘረፉት ቦታ ላይ የነበረ አንድ አረጋዊ እንደሞተ ሰምቶ በንዴት የሚላንደርን ቡድን ለመበቀል ልብሱን ማውላለቅ ይጀምራል። የዚህን ጊዜ አጠገቡ የነበረው አንድ አረጋዊ በሽተኛ መታወቂያ ስለሌለው ሆስፒታሉ ፖሊስ ጠርቶ ሊያሳስረው እንደሆነ ነግሮት ፓርከርም ሽማግሌውን ዶክተር እንዲጠራ ዞት ያም ዶክተር ሲመጣ አንቆ ራሱን አስቶት አስተውት ልብሱንም ቀይሮ አረጋዊን ሽማግሌ ይዞት ወደ ውጪ ይወጣል። ውጪ ላይም አንድ የቆመ አምቡላንስ አግኝቶ ከቦታው ዞር ካለ በኋላ ውስጥ ባገኘው መድኃኒት ራሱን አክሞ የሚላንደር ቡድን ያደረገበትን ነገር እያስታወሰ በንዴት እንደሚበቀላቸው ይናገራል። ከደቂቃዎችም በኋላ ወደ አንድ የእንግዶች ማረፊያ ሄዱ። የሆነ ሰው ቤቱን ለቆ ሲወጣ አይቶ ሰውየው ሲሄድ ጠብቆ ወደ ቤቱ በመጓዝ ሻወር ወስዶ ልብሱን ቀይሮ ይወጣል። ከቤቱ እንደወጣም አሁን የሚያስፈልገ የመጀመሪያ ነገር አዲስ ማንነት እንደሆነ ገብቶት ኖሬት የተባለውን ግለሰብ በስልክ ያገኘዋል። ኖሬትም ብዙ ብር እንደሚያስፈልግ ነግሮት ፓርከርን በዛው የአንድ መጠጥ ቤት ሰራተኛን አግቶ ብራቸውንም እንዳለ ወስዶ ወደ መኪናው ሊመለስ ሲል አንድ አሮጊት ስትነዳ የነበረን የቆየ ባስ መሰል መኪና አይቶ ያንን ይዞ ወደ ኖሬት ይሄዳል። ከዛ ሲደርስም ኖሬት በጣም ብዙ ማሰራት የሚችላቸውን ነገሮች እየነገረው ፓርከር ግን የሚፈልገው እንዲሁ ቀለል ያለ ግን አስፈላጊ የሆነ ሰነድ እንደሆነ ብቻ ነግሮት የፈለገውም ለመኪና ግዢ እንደሆነ እየነገረው ይዋሸዋል። ኖሬትም ፓርከር ያለውን አምኖ ሰነዱን ለማዘጋጀት የሚያስፈልገውን ነገር በሙሉ አድርጎ በአምስት ቀናት ውስጥ እንደሚደርስለትም ነግሮት ሳያውቀው ወደ ችግር ውስጥ ይገባል። በሌላ በኩል ፓርከር ከዛ ሲወጣ ለፍቅረኛው አባት ሀርሊ ደውሎ የሜንላንደር ቡድን የት እንዳለ ይጠይቀዋል። ሃሊ ግን ፓርከር የሜላንደርን ቡድን ሊገድል እንደሚፈልግ ገብቶት ቢቀርበት እንደሚሻልና ከጣሊያን ማፊያዎች ጋር ግንኙነት ስላላቸው ጥሩ እንደማይመጣ ይነግረዋል። ንዴት ውስጥ ያለው ፓርከር ግን ምንም ቢሆን ለውጥ እንደማያመጣ ነግሮት የት እንዳለ እየጠየቀ ሲያስፈራራው ሃሊ የኦገስት ወንድም የሆነውን ቦቢ ያለበትን ቦታ ይነግረዋል። ፓርከርም ጊዜ ሳያጠፋ ቦቢ ያለበት ወደ ተባለው ቦታ ደርሶ ወደ ውስጥ ሲገባ የጭፈራ ቤት እንደሆነ እያየ ምንም እንኳን ጠባቂዎቹ እሱን ወደ ቦቢ ላለማስገባት ከፍተኛ ጥረት ቢያደርጉም በተፈጠረ አጋጣሚ ተጠቅሞ ግን ቦቢን ብቻውን ያገኘዋል። ቦቢም በንዴት ፓርከርን ሊመታው ሲል ክፉኛ ተደብድቦ ፓርከርም ኦገስቴት እንዳለ ይጠይቀዋል። ምንም እንኳን ቦቢ ሰው ጠርቶ እንደሚያስገድለው እየነገረ ሊያስፈራራው ቢሞክርም ፓርከር ግን ምቱን አብዝቶበት ቦቢም የዚህኔ ወንድሙ ወገስት ያለበትን ትክክለኛ ቦታ ይነግረዋል። ፓርከርም ይህንን እንደሰማ የውጭ ጥበቆች በጥይት ቢያሯሩጡትም በተሳካ ሁኔታ ግን ከፓርቲ ይወጣል። ከዛም ሲወጣ አሁን ያደረገው ነገር የኸርሊንና የፍቅረኛውን የክሌርን ሕይወት አደጋ ላይ የሚጥል ሆኖ ስለተሰማው ደውሎ ሁኔታዎች እስኪረጋጉ ድረስ ከቤት እንዳይወጡ፣ እንደውም ክሌር ወደ ሌላ ሀገር ብትሄድ እንደሚሻል ለኸርሊ ይነግረዋል። በሌላ በኩል ከፓርከር ተለይተው ቀጣይ ያቀዱትን ዝርፊያ ለመፈጸም እየተዘጋጁ ያሉት የሚላንደር ቡድንና ኦገስት በአንድ ክፍል ውስጥ ቁጭ ብለው መሳሪያዎቻቸውን እያዘጋጁ እኛም ከወሬያቸው ሊዘርፉ ያሰቡት የጌጣጌጥ ጨረታ ላይ የቀረቡ ውድ ዕንቁዎቹ መሆኑን እንረዳለን። እዛውም እንዳሉ ቦቢ ለወንድሙ ለኦገስት ደውሎለት የሆነ መላጣ ሰው እሱን ፍለጋ መጥቶ ሊገለው እንደነበር ይነግረዋል። ሚላንደርም ይህንን ሲሰማ ያ መላጣ ሰው ፓርከር እንደሆነ ተረድቶ ሽጉጡንም ኦገስት ላይ ደቅኖ የእሱ ጥፋት እንደሆነና በቶሎ ማፊያ ለሆነው አጎቱ ደውሎ ሁኔታው እንዲያስተካክል ይነግረዋል። በሚቀጥለው ቀን ሀርሊ ልጁ ክሌርን ከቤት እንዳትወጣ ነግሯት መኪናውን ሊያሰራ ሲወጣ ፓርከር እንደፈራው አንድ የማፊያ ቡድን ገዳይ ወደ ነ ክሌር ቤት ይገባል። ከዚያም ሀርሊ እንደሄደ ወደ ቤቱ ገብቶ ክሌርን እየፈለገ በነበረበት ሰዓት የሆነ ነገር አደናቅፎት ድምጽ ሲያወጣ ክሌር ተደናግጣ በመጋረጃው ጨርቅም አድርጋ ወደ ውጭ ከወጣች በኋላ የገዳዩን መኪና ጎማ ፈንድታ ከቦታው ታመልጣለች። መኪና ውስጥ ቁጭ ብሎ እቅድ እያወጣ የነበረው ፓርከርም ከክሌር ተደውሎለት ስለ ግድያ ሙከራው ስትነግረው የሆነ ድብቅ ቦታ ወዳለው ቤቱ እንድትሄድና ከቀናት በኋላ መጥቶ እንደሚወስዳት ይነግራታል። ከዛ በኋላ ፓርከር ወደ ኖርቴ አምርቶ የተሰራለትን የሐሰት ሰነድ ሊወስድ ወደ ቦታው ሲሄድ በሚያስደነግጥ መልኩ የሆኑ ሰዎች ኖርቴ እንዲገሉ እንደተላኩ ያያል። እዛው ኖርቴ ፓርከር ሳይነግረው ችግሩ ስላስገባው የተናደደ ሲጮኽበት፣ ፓርከር ሊገሉ የመጡትን ሰዎች በሙሉ ጥሎ ኖርቴ ምንም ሳያደርገው ሰነዱን ብቻ ተቀብሎት ወደ ውጭ ይወጣል። ፓርከር በመቀጠል ዳንኤል በተባለው ስሙ እነ ኦገስት ወዳሉበት ለሚድ እየተዘጋጀ ባለበት አጋጣሚ ሀርሊ አግኝቶት እነ ኦገስት ባሉበት ቦታ ባይ ጥሩ እንደሆነ እዚያ የሚያደርገው አንድ ነገር እንደሚያሳስረው እየነገረው እንደውም አክሎ የዘረፉትን ብር ድርሻ እንደላኩለት ነግሮ ሊያረጋጋው ይሞክርም። ፓርከር ግን አሁን ጉዳዩ ከብር እንዳለፈና ነገሩ መረጋጋት እንዳለበት ነግሮት ሀርሊን ፓርከርን ሊያስቆም እንደማይችል ሲገባው እዛ ከሄደ ብዙ እንዳይጠረጠር ነገሮችን ፕሮፌሽናል በሆነ መንገድ እንዲያደርግ ይነግረውና ይሰናበተዋል። ፓርከርም ሀርሊ እንዳለው እዛ ሄዶ ቤት ቢከራይ ጥርጣሬ እንደሚፈጥር ገብቶት አንድ እቅድ አውጥቶ እነ ኦገስት ወዳሉበት ቦታ ይሄዳል። እዛም እንደደረሰ ያቀደው እቅድ እነ ኦገስት ባሉበት ቦታ አካባቢ ቤት መግዛት እንደሆነ ተረድተን ያንንም ለማሳካት ወደ አንድ ሌስሊ ወደተባለች የሪልስቴት ተወካይ ሄዶ ማውራት ይጀምራል ከባሏ ተፋታ በኢኮኖሚ ችግር ውስጥ ያለችው ሌስሊም ለፓርከር ቤቱን ለመሸጥ የተሻላትን ጥረት ስታደርግ እያየን ይባስ ብሎን ካለባት ከፍተኛ የብር ችግር ምክንያት ልጇን ይዛ እናቷ ቤት እንደምትኖር እንመለከታለን። ፓርከርም ስሙ ዳንኤል እንደሆነ ተናግሮ ሊገዛ የሚፈልገውን ቤት እየዞረች እንድታሳየው እየጠየቃት፣ ሌስሊም ይህንን ካገኘች ጥሩ ገንዘብ ስለሚኖራት ያላትን ሁሉ ታደርጋለች። ፓርከርም የሜላንደር ቡድን አሁን በቅርብ ሊዘርፉ ያሰቡትን የውድ ጌጣጌጦች ቤት አስመልክቶ እቅድ ለማውጣት የተከራዩትን ቤት አይቶ አይኑን እዛ ላይ ሲጥል ሌስሊ ፓርከር ሀብታም ሰው ሳይሆን ምንም ብር የሌለው ደሃ እንደሆነ መጠርጠር ትጀምራለች። ምሽትን አይሞ አካውንት ውስጥ ያለው ገንዘብ አይደለም ቤት የሚገዛ ጭራሽ ምንም ነገር የማድረግ አቅም እንደሌለው ገብቷት ምንም አማራጭ ስላጣች በንዴት ትበሳጫለች። የዛን ቀን ምሽትን ፓርከር እነ ሚላንደር ወዳረፉበት ቤት ገብቶ ቤት ውስጥ መሆናቸውንም ሳይ እስኪወጡ ድረስ ጠብቆ ሁሉም በመኪና ተያይዘው ሲወጡ ወደ ገራጁ ውስጥ ገብቶ ሁለት ሽጉጦችንም አስቀምጦ እነ ሚላንደር ለዘረፋው ላይ ያስቀመጧቸውን ሽጉጦች በሙሉ አበላሽቶ እንደ ተበላሹም ሳያስመስል ወደ ነበሩበት መልሶ ቤቱን ለቀው ይወጣል። በሌላ በኩል መኪና ውስጥ ያሉት እነ ሜላንደር ወደ ሆነ ቦታ እየተጓዙ እያለ ኦገስ ማፊያ የሆነው አጎቱ ከፓርከር ጋር ሲሰራ ነበር የተባለውን የሀሰት ሰነድ አዘጋጁን ኖርቴን ለማስገደል ሰው እንደላከ ይነግራቸዋል። በሚያሳዝን ሁኔታም ኖርቴ በሆነ ሰው ተወቅቶ እዛው እያለ ይሞታል። ፓርከርም የነ ሜላንደርን ቤት ፈትሾ ሲወጣ የሌስሊ መኪና ውጪ ላይ አይቶት ምንም ሳይል ወደ መኪና ውስጥ ከገባም በኋላ ሌስሊ የውሸት የነገረ ዳንኤል የሚለው ስሙና ማንነቱን እንዳወቀች ስትነግረው ጸጉሯን ጨምድዶ ለማን እንደምትሰራ ይጠይቃታል። ሌስሊም ለማንም እንደማትሰራና ህይወት በጣም ከባድ ስለሆነባት ብር እንደሚያስፈልጋትና እሱን መቀላቀል እንደምትፈልግ ትነግረዋለች። ፓርከርም በቅርቡ ወዳለ አንድ እንግዳ ማረፊያ ይዟት ሄዶ በምን መልኩ ልትረዳው እንደምትችል ይጠይቃታል። እሷም በዚህ ሰፈር የሚኖሩ ሰዎችን በሙሉ ስለምታውቅ በዛ እንደምታግዘው ትነግረዋለች። ፓርከርም በሐሳቧ ተስማምቶ ለሁለት ሆነው እሱ እንደ ሀብታም ገዢ፣ ሌስሊ ደግሞ እንደ ደላላ ሆነው ቦታውን መጎብኘት ይቀጥላሉ። እዛውም ሌስሊ የሜላንደርን ቡድን ምን ሊያደርግ እንዳሰበ ስትጠይቀው ፓርከር ልክ ጌጣጌጡ እንደሰረቁ ካፍንጫቸው ላይ እንደሚወስዱትና ማንንም ሰው ሳይገሉ ሀገሩን ጥለው እንደሚወጡ ይነግራታል። ወደ ጨረታው ቦታም ስንሄድ እነ ሜላንደር እንደ ጽዳት ሰራተኛ ሆነው በቦታው ተገኝተው በጨረታው ጊዜ ውድንቆዎቹ የት እንደሚቀመጡ እያጠኑ በተመሳሳይ ሰዓት ደግሞ ፓርከር ወደ ቤቱ ሲገባ እነ ሚላንደር የላኩት ነፍሰ ገዳይ አጥቅቶት እላ አስጨራሽ ከሆነ ድብድብም በኋላ ፓርከር በኃይል መጥቶት ያሰውም ጭንቅላቱ ከመታጠቢያ ገንዳው ጫፍ ጋር ተጋጅቶ እዛው ይሞታል። በድብድቡ ከፍተኛ ጉዳት የደረሰበት ፓርከርም ያለበት ቦታ ከዚህ በኋላ ለሱ ለደህንነቱ አስጊ መሆኑ ገብቶት ወደ ሌስሊ ቤት ያመራል። እዛም አንድ የፖሊስ ኦፊሰር ያንን ሌስሊን ቤት አንኳኩቶ ወደ ውስጥ እየገባ ቤቱን መፈተሽ ሲጀምር ሌስሊ ጠዋት ያልነበረ የደም አይነት መታጠቢያ ሲንክ ላይ አይታ እየተደናገጠች በሆነ አጋጣሚ ወደ ጀርባ ስትሄድ ክፉኛ የተደበደቡ ፓርከርን አይተው ፖሊሱን ከቤት ሲወጣ እየሮጠች ወደ እሱ ጋር ታምራለች። ፓርከርም ለፍቅረኛው ክሌር እንድትደውልላት ነግሯት፣ ከሰዓታት በኋላ ከስራ ስትመጣ ክሌር የፓርከርን ቁስል ስታክም አግኝታት፣ እንዴት ፍቅረኛው ሆነች ሊሰርቅ ሴት ዝምት ያዋለች ትላታለች። ሀርከር ግን የሚወራውን ነገር ምንም ሳይሰማ ልብሱን ለብሶ መሳሪያውንም ይዞ ይንቀሳቀሳል። በሌላ በኩል የሜላንደር ቡድን ያሰቡትን ለማሳካት በተለያዩ ቡድኖች ተበትነው አንዱ ቡድን በጽዳት ስራው፣ አንዱ ቡድን ሳት አደጋ ሰራተኛ፣ የቀረው አንድ ኦገስት ደግሞ እንደ ሀብታም በጀልባ ባህሩ ላይ እንዲጠብቃቸው ተስማምተው ወደ ስራ ይገባሉ። የተጠበቀው ሰዓትም ደርሶ ጨረታው ሲጀመር አስፈሪ የሆነ የርችት ድምፅ ተሰምቶ ሁሉም ሰው እየሮጠ ወደ ውጭ መውጣት ይጀምራል። ይህንን ከውጭ ሆኖ ያየው ኦገስትም ለነሚላንደር ወደ ውስጥ እንዲገቡ ምልክት ሰጥቷቸው እነሱም እንደ እሳት አደጋ ሰራተኛ ለብሰው ፖሊሶቹ እንኳን ወደ ውስጥ እንዳይገቡ አስማምተዋቸው ወደ ውስጥ ከገቡ በኋላ ቤቱን ይዘጉታል። ይህንን አጋጣሚ በመጠቀም ሚላንደር እና ቡድኑ ከ10 ሚሊዮን ዶላር በላይ ዋጋ ያላቸውን ጌጣጌጦች በሙሉ ሰርቀው የመዋኛ ልብሱን ቀይረው ከጨረታ ቤቷ አጠገብ ወደ ነበረ ወንዝ በመግባት በጀልባ ላይ ያለውን ኦገስትን መጠባበቅ ይጀምራሉ። በሚያሳዝን ሁኔታ ግን ኦገስት እነ ሜላንደር ወዳሉበት ቦታ ሊሄድ ሲል በቦታው የነበረ አንድ የፖሊስ ጀልባ አስቁሞት ወደዚህ መግባት እንደማይችል ይነግረዋል። ትክክለኞቹ የእሳት አደጋ ሰራተኞች መጥተው በቦታው ለጨረታ ቀርቦ የነበረው ሀብት በሙሉ እንደተዘረፈ ሲያውቁ ሁኔታውን ለፖሊስ ሪፖርት አድርገው ምሽቱን ሙሉ የእነ ሜላንደርን ቡድን መፈለጋቸውን ይቀጥላሉ። ውጭ ያለችው ሌስሊም ፓርከርን ባለመርዳቷ ቆጭቷት ወደ ቤት ስትመለስ ፓርከር ወደ እነሚላንደር ቤት እንደሄደ ተነግሯት ትከተለዋለች። አለች። ይህ በእንዲህ እንዳለ የእነሚላንደር ቡድን ወደ ቤት ተመልሶ በደስታ እየፈነጩ እያለ ከውጭ ሆና ስትመለከት የነበረችው ሌስሊ በኦገስ ተይዛ ወደ ውስጥ ትገባለች። ውስጥ ላይም ኦገስ ምንም ርኅራኄ ሳያሳይ እየመታት ከማን ጋር እንደምትሰራ ቢጠይቃትም ሌስሊ ግን ከማንም ጋር እንደማትሰራና ማንንም እንደማታውቅ ትናገራለች። ሚላንደርም ፓርከር እዚሁ ቤትስ ሊሆን እንደሚችል ጠርጥሮ ሰዎቹ እንዲፈልጉት ሲልክ ፓርከር እያንዳንዱ የተላኩትን ሰዎች ድምጽ ሳያሰማ ገሏቸው ከሜላንደር ጋር ደግሞ እጅ በእጅ ከተፋለሙ በኋላ በአንድ የምትጥሉት እዛው ይገለዋል። በዚህ ጊዜም ሌስሊ በኦገስት እጅ ወድቃ እሱም ለፓርከር እንደሚገላት እየተናገረ ሲያስፈራራው ፓርከር ግን ያለምንም ርኅራ ይገሉት አብሯት ቤቱን ለቁ ይወጣል። ውጭ ላይም ፓርከር አንድ በአንድ እንደሚሸጥና ከሚሸጠው ላይም ድርሻዋን እንደሚሰጣት ይነግራታል። እሷም በዚህ በጣም ተደስታ አቅፋው ትሰናበተዋለች። ከወራትም በኋላ ፓርከር ቃል እንደገባው በጣም ብዙ ብር ለሌስሊ በፖስታ አማካኝነት ያስልክላታል። ላደረጉት ነገር ምስጋናም እንዲሆን መንገድ ላይ አግኝተው ወደ ሆስፒታል ለወሰዱት አረጋውያን ባልና ሚስት ቤት ገዝቶ ሲሰጣቸው እየተመለከትን ታሪካችንን እናጠናቅቃለን።